ሰላም ናችሁ? የሰላማችሁ ብዝዝት ይበልልኝ። ይሄ እንግዲህ እንደሚታወቀው የተልባ ለፊታችን የምንጠቀመው የፊት ማስክ ነው። በነገራችን ላይ ብዙ ጊዜ ተናግሬያለሁ፣ ብዙ ጊዜ አሰራሩን አስቀምጫለሁ፣ ግን ብዙ ልጆች ደጋግማችሁ ስለምጠይቁኝ ነው አሁንም እሰራላችሁ። ፊደልዬ፣ እንዴት ነው ተልባውን ወደዚህ ጄልነት የምትቀይር ይውትሉኛላችሁ። ያው ይህን መቼም ብዙ ሰው ማጆሪቲ ወይም አብዛኛው ዘጠና ፐርሰንቱ ያውቀዋል ብዬ አስባለሁ። ለምን ያው ከጥንት እናቶቻችን ጀምረው ለጸጉራችን ሞር እንዲያውም ለጸጉራችን ነው ሲጠቀሙልን የነበረው። እኛ ደግሞ አሁን በደንብ ለፊታችንም እየተጠቀምነው ነው። ሶ ውድ ቤተሰቦች፣ ይሄኛው እንዴት ነው የምታረጊው? አጠቃቀሙም ጥቅሙን እነግራችኋለሁ ፊታችን ላይ ያለ ምንም ነገር ሙልጭ አድርጎ ነው የሚያጸዳለን ስፔሻሊ ፊታችሁ ሁለት አይነት ሶስት አይነት የሚሆን የብጉር ጠባሳ የሚያስቸግራችሁ ብጉር ደጋግሞ የሚወጣባችሁ ፊቴ በፀሐይ ተቃጥሏል ፊቴ ተጎድቷል ፊቴ ያለ ጊዜው እየተሸበሸፈ ነው እየተሸበሸበ ነው ፊቴ ያለ ጊዜው እያረጀ ነው ፊደልዬ ፊቴ ላይ ምንም አይነት ችግር ካለባችሁ ኢቨን አንገታችሁን እንደዚያ አድርጋችሁ በቀላሉ በየቀኑ በየቀኑ እንደዚህ ያርጋችሁ ትቀቡትና ማክሲመም ማክሲማም 20 15 ደቂቃ ነው። ይደርቃል። ሲደርቅ ሙልጭ አድርጋችሁ እናንተ በምትታጠቡበት የፊት ሳሙና ሙልጭ አድርጋችሁ ታጥባችሁ መጠቀም የምትፈልጉትን ነገር መጠቀም ትችላላችሁ። በቀላሉ በቤታችን ቦቶክስ ነው። ብዙ ጊዜ በጣም በሺዎች ተከፍለው በደንብ ትልልቅ የስፔሻሊ በተለይ ውበት ነክ ነገሮች ላይ የሚሰሩ ትልልቅ ሆስፒታሎች ምናምኖች አሉ። አሁን ላይ ብዙ ጊዜ ቦቶክስ ፊታቸውን እዛ ሂደው በጣም በውድ ዋጋ ነው ቦቶክስ የሚሰራው በሺዎች ማለት ነው። በቀላሉ ግን በቤታችን በሀያ በሰላሳ ብር በሚሆን በቀላሉ የፊታችንን ሕይወት የቆዳችንን ሕይወት እንዲሁም ለጸጉራችን ጭምር ሁላ የሚገርም ጥቅም የምናገኝበትን ተልባ አሰራር ቪዲዮ ሰርቼ የላችኋለሁ። እህቴ አሰራሩን ስላለች ነው ፊደልዬ እንዴት ነው የምንጠቀመው ወይ እንዴት ነው ከትፍሬውን ወደ ጄልነት የምንቀይረው ላለችው እዚሁ ላይ አስቀምጭ የላችኋለሁ። በነገራችን ላይ ላይክ ሼር ፎሎ ሳታደርጉ ቪዲዮ እንዳታዩ እንደምትወዱኝ አውቃለሁ። የሚወድ ሰው ደግሞ በደንብ ላይክና ሼር ማድረግ እንዳይረሳ። ፊድዬ ነች እንደምትወዳችሁ ታውቃላችሁ። ፍቅራችሁን በምንድን ነው የምገልጹልኝ? የሚወደኝ ፍቅሩን ኮሜንት ላይ የሚወደኝ የሚወደኝ ብቻ ነው በነገራችን ላይ የሰው ልጅ ሁሉም ሰው ይወደኛል ማለት አይቻልም። ይሄ እንግዲህ ምንም ማድረግ ማይቻል ነገር ነው። ስለዚህ የምትወዱኝ ኮሜንት ላይ ኮሜንት ላይ ጠብቃለሁ። ሰው በደንብ ላይክ እና ሼር ይደረግ። አሰራሩን እዚሁ ላይ አስቀምጬላችኋለሁ። እናንተ ወደ አሰራሩ ልክ እንደዚህ ከተቀባችሁ ከተወሰነ 15 ደቂቃ በኋላ 20 ደቂቃ ሊሆን ይችላል። ሲደርቅ ሙልጫ አርጋችሁ ታጠቡት። ፀሐይ ላይ የትኛውንም ማስክ ተቀብታችሁ ፀሐይ ላይ አይወጣም። ይሄ አዲስ ነገር አይደለም። 15፣ 20 ደቂቃ ቁጭ ብላችሁ ቤታችሁ ከደረቀ በኋላ ታጠቡት። ወዳችኋለሁ። ውድ ቤተሰቦች፣ ያው በጣም ብዙ ጊዜ የምጠየቀው ጥያቄ ነው። ፊደልዬ ተልባውን እንዴት አድርገን ነው እንደዚህ ፈሳሽ ወደ ፈሳሽነት የምንቀይረው? የብዙዎቻችሁ ጥያቄ ነው። ከዚህ በፊትም ሰርቼላችኋለሁ ያው ብዙ ጊዜ ማለት ነው። ፊታችን ላይ ያለ ምንም አይነት ነገር ብጉርም ሆነ የከለር መለያየት ፊታችን ሁለት አይነት ሶስት አይነት ከለር መኖር ምናምን፣ ብቻ ፊታችሁ ላይ ያለ መሸብሸብ ያለ ጊዜው መጨማደድ፣ ስፔሻሊ ብዙዎች ብዙ ሽብር ከፍለው ፊታቸውን ቦቶክስ ይሰራሉ። ያ ማለት በቃ ቆንጆ ለመሆን ቆንጆ ንጹህ ቆዳ ለእንዲኖራቸው ቦቶክስ የሚባል የራሱ ፕሮሰስ ያለው የሕክምና ሂደት አለ። ሰው ምንድን ነው የምናደርገው? በቤታችን ግን በቀላሉ ፊታችንን ውብ ለማድረግ ተፈጥሮ በሰጠችን ፍሬ በቀላሉ ቤታችን ፊታችንን ፏ ማድረግ እንችላለን። አጠቃቀሙም አሰራሩንም በደንብ እዚሁ ላይ አሳያችኋለሁ። አሰራሩን የምትፈልጉትን ያክል ተልባ አንድ ማንኪያም ሆነ ሁለት ማንኪያ በሁለት ብርጭቆም ሆነ በሶስት ብርጭቆ ያው እናንተ ሴቶች ስለሆናችሁ ሴት ላይ ሴቶች መመጠል ላይ በጣም ጎበዝ ነን። ሶ ምንም የምነግራችሁ ነገር ፎርሙላ የለውም። አንድ ማንኪያ ወይ ሁለት ማንኪያ በሁለት ብርጭቆ ወይ በሶስት ብርጭቆ እንደዚህ አርጋችሁ በደንብ እስኪን ተከተክ በደንብ ካን ተከተካችሁት በኋላ ምንድነው የምናደርገው መገልበጫ እና እቃና ማጥለያ እና አዘጋጅቻለሁ። ያው እዚህ ጋር በደንብ ተንተክትኮልኛል። ምንድነው የማደርገው ያው እዚህ ጋር እንደምታዩት ማጥለያ እና ሰሀን አዘጋጅቻለሁ። ቀጥታ የተንተከተከልኝን ተልባዬን ማጥለያው ላይ ነው የማደርገው። ትኩሱ ነው እንደዚህ። ካላጠለላችሁት ምን አይልም መሰላችሁ? ተልባውና ፍሬው ወይም ውሃውና ፍሬው አይል። ያው እንግዲህ ውድ ቤተሰቦቼ እንደምታዩት ፍሬው እንደዚህ አድርጌ በደንብ ጥርት ብሎ ከወረደልኝ በኋላ ፍሬውን አልጥለውም። አሁን እንደዚህ ፍሬው ቀዝቀዝ ካለልኝ በኋላ ምን አደርገዋለሁ በፌስታል አድርጌ በረዶ ቤት ውስጥ አደርጓሉ የፊሪጃችሁ በረዶ ቤት ውስጥ አድርጉት። ቀጣይ ትሰሩበታላችሁ ማለት ነው። ቀጣይ ደግማችሁ ማንተክተክ ትችላላችሁ። ቀጣይ ደግማችሁ አንተክተካችሁ ለፊታችሁም ለጠጉራችሁም መጠቀም ትችላላችሁ። ሶ በጣም ቀላል ነው። ያው አሰራሩን ዛሬ በደንብ ይዤላችሁ መጥቻለሁ ማለት ነው። ይሄኛው ሲቀዘቅዝ ነው በቃ። እያችሁት ገና እንኳን ሳይቀዘቅዝ ላይክ የመሳብ ነገር አለው፣ ይታያችኋል። ቆይ ላሳያችሁ፣ እዩት የሆነ